አገልግሎት ላይ ደምቀው የታየ ሀይቢራ ሀይቢራ ምናምን በጣም የሚያምር በቃ ቲክቶኩ ማህበራዊ ሚዲያውን እየተቆጣጠሩ ቤተ ክርስቲያን ኦርቶዶክሳውያን ቤተ ክርስቲያን ፐርሰናሊ ፕሮቴስታንት ክርስቲያኔ ነገር ግን ሞር ሴንስ የሰጠኝና ሂስቶሪካሊ አኩሬት የሆነው የዲያቆን ምህረት የተናገረው ነገር ነው። ትራምፕ እንዲ ያለ በነገራችን ላይ ትራምፕን አዳምጡት። ብፁዕ አባታችን አቡነ ጳውሎስ በረከታቸው ይደርብንና ይህ አንቺም በሃይማኖቴ እኔም በሃይማኖት የሚል አስተምሮ የለም።

ብዙ ሐሳውያን ነቢያት በመጨረሻው ዘመን እንደሚነሱ የሐሰት ትምህርታቸውን በየአውራ ጎዳናው በየቦታው እንደሚሰብኩ ጌታችን በማቴዎስ 24 ላይ የነገረን እውነት ነው። አሁን ስለ እሱ ላወራችሁ አይደለም። ለምሳሌ ይሄ ወንድማችን ስለ ኪዳነ ምሕረት ኢየሱስ ነው ያለው ኪዳን ሰጪና ኪዳን ተቀባይ እንኳን ለይቶ የማያውቅ ነው ማለት ነው። መድኃኔዓለም ኢየሱስ ክርስቶስ ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ኪዳን ሰጪ ነው። ኪዳነ ምሕረት ማለት ወይም ደግሞ ኪዳን በሁለት ሰዎች መካከል በበላይና በበታች መካከል የሚደረግ ውልና ስምምነት ነው። ክርስቶስ የበላይ የለው። ኢየሱስ ክርስቶስ የሁሉ የበላይ ነው እና ኪዳነ ምሕረት ኢየሱስ ነው የሚለው የክህደት የአጋንንት ትምህርት ተውጥዬ ውሃ የሞላው ዳሩ ግን አሁን መንግስት፣ ይሄንን ነገር ሰሞኑን ሙስሊሞቹም እንደዚህ አይነት የጎዳና ላይ ስብከት ወይም የእነሱን መንገድ ሲሰብኩ እየሰማን ነው። ይሄ ነገር ወደ አላስፈላጊ መንገድ እየሄደ ነው። አላስፈላጊ መንገድ ኦርቶዶክሳዊ አስተምህሮ እንደዚህ አይነት ትምህርት የለንም። ኦፍኮርስ፣ ይሄ በየጎዳናው ሰዎች ማህበራዊ ጉዳዮቻቸውን በሚፈጽሙበት ጉዳይ ላይ ቦታዎች ላይ እየተገኙ ሰዎችን ህብረተሰብን ማወቅ የጤና እክል በሽታም ያመጣልና መንግስት ካለ እዚህ ላይ መፍትሄ ቢወስድ እላለሁ። ቪዲዮውን እንዳያችሁት ነው። እንዲህ ስል እንግዲህ ሰሞኑን በዚህ በማህበራዊ ሚዲያ የወላይታ ኦርቶዶክሳውያን እጅግ ደምቀው በርተው የታዩበት ወቅት ነው። እጅግ ማለት ነው። በዚህ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አገልግሎት ላይ ደምቀው የታዩ ሀይቢራ ሀይቢራ ምናምን በጣም የሚያምር በቃ ቲክቶኩ ማህበራዊ ሚዲያውን እየተቆጣጠሩ የወላይታ ክርስቲያኖች ናቸው። ታዲያ የወላይታ ክርስቲያኖች ችግር ገጥሞናል እያሉ ነው። ምድር የገጠማቸው ችግር የሚለውን ነገር እስቲ እንመልከት። ችግር ገጥሟቸዋል። በጣም ያሳዝናል። እስቲ ምን እንደሆነ ችግሩ እንድትረዱት ላቅርብላችሁ። የይድረሱልን ጥሪ ከደቡብ ኢትዮጵያ ወላይታ አረካቦ ገብረ መንፈስ ቅዱስ ገዳም ቤተ ክርስቲያን ኦርቶዶክሳውያን። ቤተ ክርስቲያን ተገፍታለች። ቤተ ክርስቲያን በደል ደርሶባታል። ካላት መሬት ላይ አምስት ሄክታር መሬት ተቆርጦ ይዞታውን እንዲጠብቁ ከተቀመጡ ሰዎች ነበሩ። ለእነዚህ ሰዎች ተቆርጦ እንዲሰጣቸው ተብሏል። ስለ አረካቡ የገብረ መንፈስ ቅዱስ ገዳም ዝም አልልም። ስለ ታሪካዊው ገዳም ዝም አልልም። ፍትህ! ፍትህ! ፍትህ! ለአረካቡ የገብረ መንፈስ ቅዱስ ገዳም የሚመጣው በሙሉ ጉልበቱን አቅሙን ማሳየት የሚፈልገው እዚች ቤተ ክርስቲያን ላይ ነው። ለምን እንደሆነ አይገባኝም። ተውን፣ በቃ እጃችሁን ከቤተ ክርስቲያን ላይ አንሱ። እጃችሁን ከቤተ ክርስቲያን ላይ አንሱ። የሚፈርድ እግዚአብሔር አለ። ተዉ፣ ከእግዚአብሔር ጋር ግጭት ውስጥ፣ ተዉ፣ ከእግዚአብሔር ጋር ንትርክ ውስጥ አትግቡ። እጃችሁን ከቤተ ክርስቲያን ላይ አንሱ። ከብፁዕ አባታችን ከአቡነ ይሳቅ ጎን በመቆም ፍትህ ልንል ይገባል። ስለ አቡ የገብረ መንፈስ ቅዱስ ገዳም ስለ ቤተ ክርስቲያኗ ይዞታ ፍትህ ልንል ይገባል። ከቤተ ክርስቲያን ይዞታ ከቤተ ክርስቲያን ቦታ ውጭ አይታያችሁም። በጣም ብዙ ጊዜ ግራ የሚገባኝ ነገር ስንት ባዶ ቦታ እያለ እኔ ሀገሪቷን አቃታለሁ ሄጃለሁ አረከ አቡ የገብረ መንፈስ ቅዱስ ሄጃለሁ። ከቤተ ክርስቲያኗ ይዞታ ውጭ ሌላ ይዞታዎች አሉ። ለምን እንደሆነ አላቅም። አቅማችሁን ጉልበታችሁን ማሳየት የምትፈልጉት ቤተ ክርስቲያን ላይ ነው። ስለዚህ አሁንም ዝም አንልም። ስለ አቡዬ ገብረመንፈስ ቅዱስ ገዳም ስለአረካ አቡዬ ገብረመንፈስ ቅዱስ ገዳም ዝም አንልም። ኦፍ ኮርስ እንግዲህ ወንድማችን ዮናስ ሆና የመጀመሪያው መልእክት ስለ አረካ አቡነ ገብረ መንፈስ ቅዱስ ገዳም ነው። ታሪካዊ ገዳም ነው። ጥንታዊ ገዳም ነው። ክፎች አጋንንታዊ እሳቤ ያላቸው ቅድስት ቤተ ክርስቲያንን ሲመለከቱ የሚያማቸው የዲያቢሎስ የግብር ልጆች እንግዲህ ቅድስት ቤተ ክርስቲያንን መግፋት የነሱ የሚያመልኩትን አምላክ ማስደሰት የሚመስላቸው ሰዎች አሉ። እንግዲህ እግዚአብሔር ልቦና ይስጥ ከማለት እንግዲህ ለኛ ይዋጋል እግዚአብሔር። እግዚአብሔር ይዋጋል። ልቦና ይስጣቸው እግዚአብሔር አምላክ ይቅር ይበላቸው። ምንም ልል አልችልም። ሌላ ነገር ብቻ ለቤተ ክርስቲያን በጎ ዘመን፣ የፍትህ ዘመን፣ የይቅርታ ዘመን እግዚአብሔር አምላክ ያምጣልን ለማለት እወዳለሁ ክርስቲያኖች። አሁን ደግሞ አንድ ቪዲዮ ይዤላችኋለሁ። ሰሞኑን መነጋገሪያ የሆነው አንድ ጉዳይ ሁላችሁም ታውቁታላችሁ። ዲያቆን ምህረት እና ክሊፍና ሶርት በዋሽንግተን ወይም ደግሞ በሃርቫርድ ዩኒቨርሲቲ ያደረጉት ክርስቲያናዊ ዲያሎግ ነው ወይም ደግሞ ሃይማኖታዊ ዲያሎግ። በዛም ብዙ የዓለም ሰዎች ሁሉ እንደተነጋገሩ የት ነበርን የሚሉ ፕሮቴስታንቶች እየተነሱ ነው በአለም አቀፍ ደረጃ የዘነጋውን ነገር ዲያቆን ምህረት አስታውሶናል ብሏል። በተለይ በጌታችን በኢየሱስ ክርስቶስ ስጋ ላይ አማናዊነቱ ላይ ጥምቀት፣ የጥምቀት አማናዊነት ላይ እና አጠቃላይ ክርስትና ምን መምሰል ምን እንደሆነ ብዙ ዓለም እንዲያስተውል እንዲረዳ ኤቨን ትልልቅ የፕሮቴስታንት ቤተ እምነት ፓስተሮችም እስካሁን የት ነበርን የሚል ሀሳብ ያለው ጥያቄ ለራሳቸው እየጠየቁ ነው። አንዲት ደስ አለችኝ። በዚህ ጉዳይ ላይ የሆነ ነገር አለች፣ እስቲ እናዳምጣት። ፓርትና ክሪፍ ይባላሉ፣ ፕሮቴስታንት ክርስቲያኖች ናቸው። እኔ እነሱ መከታተል ከጀመርኩም በጣም ረዥም ጊዜ ሆኖኛል። ዩኒቨርሲቲ ካምፓሶች ውስጥ እየሄዱ ከተማሪዎች ጋር ኦፕን የሆነ ዲስካሽን ያደርጋሉ። ተማሪዎች የትኛውም አይነት ጥያቄ እንዲጠይቋቸው ያበረታታሉ፣ ከዛ መልስ ይሰጣሉ። እና እነዚህ ሰዎች ዲል ሲያደርጉ የነበረው እስካሁን ድረስ ከካቶሊኮች ጋር፣ ከኤቲስቶች ጋር እና ደግሞ በጣም ሊብራል ከሆኑ ተማሪዎች ጋር ነውና በአጠቃላይ ስለ ወንጌል ኖሃው የሌላቸው ሰዎች ጋር ነው ዲል ሲያደርጉ የነበረው። እና በጣም ስለ ሃይማኖቱ እውቀት ያለው ጠንካራ የሆነ ክርስቲያን ጋር እስካሁን ብዙም ዲስከስ ሲያደርጉ ሰምቻቸው አላውቅም፣ አጋጥሞኝ አያውቅም። እና እዚህ ጋር ኢትዮጵያዊው ዲያቆን ምህረት ነው ያጋጠማቸው። እና ዲያቆን ምህረት በጣም ጎበዝ ነው፣ በጣም ዌል ሬድ ነው። እና ስለሚናገረው ነገር ያውቃል፣ ስለ ቸርች ሂስትሪ ያውቃል። ከተናገረው ነገር ከተረዳሁት፣ ከዚህ በፊት አላውቀውም። እዚሁ ዲስከሽን ላይ ያየሁትን ነገር ነው የምነግራችሁ። እና አንድ እርግጠኛ ሆኜ የምነግራችሁ ነገር ስቱዋርትና ክሊፍ ስለ ኦርቶዶክስ ክርስቲያን ጠለቅ ያለ እውቀት ያላቸው አይመስለኝም። ስለ ሃይማኖቱ ብዙ የሚያውቁት ነገር የለም እና ከዚህ ልጅ ጋር ዲስከስ ያደርጉ የነበሩት በመጀመሪያ ስለ ቅዱስ ቁርባን አወሳሰድ ነው። ፕሮቴስታንት ክርስቲያንና ኦርቶዶክስ ክርስቲያን ቅዱስ ቁርባን ያላቸው አመለካከት የተለያየ ነው። ኦርቶዶክስ ክርስቲያን ምንድን ነው የምታስተምረው? ቅዱስ ቁርባኑ ምን በለው ቂጣ ራሱ የክርስቶስ ስጋ እንደሆነና ምንጠጣው ወይም ደግሞ ራሱ የክርስቶስ ደም እንደሆነ ነው የምታስተምረው ፕሮቴስታንት ክርስቲያን ደግሞ ራሱ ሳይሆን በተምሳሌትነት ነው። እንደ ክርስቶስ ስጋ ብለን አስበን እንበላለን ስጋውን፣ እንደ ክርስቶስ ደም ብለን አስበን ደግሞ ደሙን እንወስዳለን ነው። ፐርሰናሊ ፕሮቴስታንት ክርስቲያኔ፣ ነገር ግን ሞር ሴንስ ሲሰጠኝና ሂስቶሪካሊ አኩሬት የሆነው የዲያቆን ምህረት የተናገረው ነገር ነው። ሁለተኛ ደግሞ የመዳን ጉዳይ ላይ ነው ዲስከስ ሲያደርጉ የነበረው። ኦርቶዶክስ ክርስቲያን መዳን ፕሮሰስ ነው እንጂ በአንድ ድነን የሚያልቅ ነገር አይደለም። እና ፕሮሰሱን መዳን ህይወት ነው ሰው እስከ መጨረሻው ድረስ ምንጨርሰው ፕሮሰስ ነው ብላ ነው የምታምነው ፕሮቴስታንት ክርስቲያን ደግሞ ኖ መዳን ቅጽበታዊ ነው ክርስቶስን አምነን እንደተቀበልን ያኔ ነው ምንድነው ነው የሚለው እዚህ ጋር እኔም ኮንፊውዝ ዶኛለሁ ምክንያቱም ሁለቱም ሲያወሩ የነበረው ሀሳብ ሀሳብና ሲጠቅሱት የነበረው ቃል የመጽሐፍ ቅዱስ ቃል እውነት ይመስላል መጀመሪያ ከዲያቆን ምህረት ጋር ዲስከስ ሲያደርግ የነበረው ስቱዋርት ነው ልጅየው ነው ከዛ በኋላ ላይ ይመስለኛል ስለ ኦርቶዶክስ ቤተክርስቲያን ብዙም ጠለቅ ያለ እውቀት ስለሌላቸውና ኤን አርጊመንት ስለ ኦርቶዶክስ ቤተክርስቲያን ሳያውቁ ማሸነፍ እንደማይችሉ ስለገባቸው ነው ይመስለኛል። ክሊፍ መቶ አባትየው መቶ ዲስከሽናቸውን ያቋርጣል ማለት ነው። ዜና ዲስከሽኖች ስለ እምነታችን ጠለቅ ብለን እንድናቅና እንድናነብ የሚያደርጉ ናቸው እና እኔ በጣም ደስ ብሎ እና ኦነስትሊ ዲያቆን ምህረት ስለ ኦርቶዶክስ ቤተክርስቲያን ጠለቅ ብዬ እንዳነብን ያደረገኝ እና ለዛም አመሰግነዋል እና ስቱዋርትና ክሊፍም ስለ ኦርቶዶክስ ቤተክርስቲያን በደንብ አንብበው ተመልሰው ከዲያቆን ምህረት ጋር ዲስከስ የሚያደርጉ ይመስለኛል እና እንደዛ ቢሆን ደስ ይለኛል። በጉጉት ነው የሚጠብቀው። እና ደግሞ አንዳንዶቻችሁ ዲያቆን ምህረት ስታደንቁ የነበረው አስራ አንድ ደቂቃ ምናምን ከቦታው ሳይነቃነቅ ቆሞ ነው ሲናገር የነበረው እና የእግዚአብሔር ጸጋ ነው። እህታችን ኦፍኮርስ ይሄ ሶሻል ሚዲያው በጣም ብዙ ተጽዕኖ እያመጣ ነው። በተለይ የኦርቶዶክሳዊነት ርትእትነት እውነተኛነት፣ ዘመን እየገለጠው ያለበት ሁኔታ ነው ያለው እና እህታችንም እግዚአብሔር ረርቶች ይሄንን ማለት በራሱ ትልቅ ማስተዋል ነው። እና ስለ ኦርቶዶክስ ቤተክርስቲያን እንዳውቅ እንድረዳ ይሄ ዲስካሽን አድርጎኛል እያለች ነው። ኦፍኮርስ ሰው ካነበበ ከጠየቀ ከተማረ ወደ ኦሪጂናል ይመጣል ወደ ጥንታዊ ቤተ ክርስቲያናት ይመጣል። ማለት ታችን እንደምትመጪ ተስፋ አድርጋለሁ። ትራምፕ እንዲያለ በነገራችን ላይ ትራምፕን አዳምጡት። ኢትዮጵያን ኦርቶዶክስ ተዋህዶ ቸርች ኢዝ ዘ ላርጀስት ኦፍ ዘ ኦሪየንታል ኦርቶዶክስ ቸርችስ ወን ኦፍ ዘ ፊው ክርስቲያን ቸርችስ ኢን አፍሪካ ኦሪጂኔቲንግ ቢፎር ዩሮፒያን ኮሎናይዜሽን ኦፍ ዘ ኮንቲነንት እንዲያ ነው እንግዲህ ትራምፕ እንዳለው ነው ጀስት ቢፎር ኮሎናይዜሽን ወይም ደግሞ አውሮፓዎች አፍሪካን ከመወረራቸው አስቀድሞ የነበረ ክርስትና እንደሆነ እና ጆሞ ኬንያታ ትዝ አለኝ እዚህ ጋር ተወዳጆች፣ አውሮፓዎች መጡ መጽሐፍ ቅዱስ ያዙ አሉን ዘን መጽሐፍ ቅዱስ ይዘን አንገታችን ድፎ አሉን አንገታችን ትንደፋ መሬታችንን ወሰዱብን እንዳለው ማለት ነውና፣ ኮሎናይዜሽን እንግዲህ ይሄ በተለይ ዌስተርን እምነታቸውን ለአፍሪካን ለመቀራመትና አፍሪካን ና ኦሪጂናሊቲ ለማጥፋት ተጠቅመውበታል። ኢትዮጵያ ውስጥ ግን አልተሳካላቸውም። ኦፍኮርስ ግን አሁን በእነሱ አስተሳሰብ በተጫኑ ሰዎች ኢትዮጵያ ኢትዮጵያ መልኳ እየተቀየረ ምዕራባዊ የሆነች ኦርቶዶክስ ቤተክርስቲያንን የሚገፋ ኦርቶዶክስ ቤተክርስቲያን የሚንቅ የሚያቃልል በአመራር በስልጣን በተለያዩ ፖዚሽን ላይ ያለ ትውልድ የተነሳበት ዘመን ነው። ለማንኛውም እግዚአብሔር አምላክ በሁሉም በጊዜው ለሁሉም መፍትሄ አለው። ይሄ ቪዲዮ እርግጠኛ ነኝ ደርሷችሁ ምድን ነው የተፈጠረው ብላችኋል

ይህንን ቪዲዮ ጀስት እናንተ እያያቸው እዩት ስክሪን ላይ ያደረግ እያረኩላችሁ አጥፍቼዋለሁ እንግዲህ ሸመንደፍሮ የቴዲ አፍሮ ሙዚቃ ነው ይሄንን ሙዚቃ ቴዲ አፍሮ ያወጣ ጊዜ አቲንክ ዘጠናዎቹ የመጀመሪያዎች አካባቢ ይመስለኛል ብፁ አባታችን አቡነ ጳውሎስ በረከታቸው ይደርብንና ይህ አንቺን በሃይማኖቴ እኔም በሃይማኖቴ የሚል አስተምሮ የለም ይሄ ፍጹም ስህተት ነው። ሲሳይ በጣም አስተዋይ፣ በጣም በዚህ በቲክቶክ እጅግ ጎበዝ ክርኤቲቪቲ ያለው አይ ቲንክ ባለፈው የቲክቶከሮች ሽልማት ላይ ተሸላሚ የነበረ ኮንተንት ክርኤተር ነው። በጣም አስተዋይ ነው፣ አሩን ነው። እንግዲህ ይህንን ቪዲዮ ለምን መስራት፣ ማህበራዊ ስትራክቸራችንን ሊያጎለብት ይችላል፣ ማህበራዊ ግንኙነት ምናምን ነገር ጥሩ ሊሆን ይችላል። ግን እንደ አንድ ሃይማኖት እንደ አንድ ሃይማኖት አንድ ሃይማኖት ያለው ሰው ከሌላ ሃይማኖት በተለይ በእምነት ከማይመስሉን ጋራ የማይመች አካሄድ ለማድረግ ያነሳሳል፣ ያነቃቃል። ይሄ ፍጹም ስህተት ነው። ምክንያቱም ትዳር ማለት የሁለትነት አንድ መሆን ነው። አንድ የሚኮ ነው በጸሎት አንድ የሚኮ ነው በመንፈስ አንድ የሚኮ ነው በአካል ነው። እና በተለያየ ሃይማኖት በተለያየ አምልኮ ውስጥ ትዳር አንድ መሆን አይቻልም። የመስጢር ታላቅ ነው ሁለቱም አንድ ይሆናሉ ብሎ ጌታችን እንዳስተማረን ሁለትነት ወደ አንድነት የሚቀየረው ምን ሲሆን ነው ማለት ነው? በአንድ እምነት በአንድ አይነት አስተምህሮ ሲሆን ነው ማለት ነው እና ሀዩቲም ጎበዝ ልጅ ነች፣ በቅንነት የተደረገ እንደሆነ አስባለሁ። ሲሳይም ቢሆን አዩቲም ቢሆኑ በቅንነት ያደረጉት ነው። ዳሩ ግን እንደ ሃይማኖት ፍጹም ስህተት ነው ይሄ። አንቺም በሃይማኖት እኔም በሃይማኖት የሚል ነገር በትዳር ውስጥ አይሰራም። በማህበራዊ ህይወት፣ በማህበራዊ ግንኙነት ባለ መስተጋብር ውስጥ ሊሰራ ይችላል። ቅዱስ መጽሐፍም ከሰው ሁሉ ጋር ቢቻላችሁ በሰላም ኑሩ ነው የሚለው ቅዱስ ጳውሎስ እና በሰላም መኖር ያስፈልጋል። በሰላም ማለት ነው። ይሄ ያለ መጠላላት ያለ መናናቅ፣ በመከባበር በመፋቀር፣ በእምነት የማይመስለንም ሰው የክርስቶስ የሆነውን እውነተኛ ፍቅር በመስጠት ነው። በዚህ ክርስቲያን ማለት የክርስቶስ ፍቅር የሚገለጽበት ፍጥረት ማለት ነው። እና ለአህዛብም ሆነ ለፕሮቴስታንትም ዋሬቨር፣ ለሁሉም ፍቅራችንን መግለጽ አለብን። ዳሩ ግን ሃይማኖታዊ ዶግማ ወይም ቀኖናን የሚጥስ ነገሮች ማድረግ አይገባም። ስለዚህ ሁላችሁም ይህንን በደንብ አስተውሉ። ሰሞኑ እንግዲህ የእስልምና ጉዳይ አከራካሪ ነው እንዳያችሁት፣ አንዳንድ ሙስሊሞች ምን ይላሉ? እከሌ የሚባል ኦርቶዶክስ ወይም ደግሞ ወደ እንትን ወደ ወደ እስልምና ገባ ምናምን የሚል እስቀሳ በጣም ሴሌብሬት ያደርጋሉ ለምሳሌ ሴቷን፣ ወንዱን ወለተ ማርያም ምናምን እያሉ እንደዚህ አይነት የሐሰት እንትኖች እና አንድ ወንድማችን ከእስልምና ሃይማኖት ወደ ክርስትና መጥቶ ነውና እስቲ ያለውን ነገር ስላሳያችሁ ለማቆም አሁን ከበለሻል ወንድሞቼ፣ በሥነ ሥርዓት ሌላ ሙስሊሞች ስላሉ ይወቁ እኔ አክሰንቲ አይ

ቁርአን ያልቀራ ሰው ሐርፉን እንደዚህ አውቆ ሊቀራ አይችልም። አሁን ከመሬት ተነስቶ ላጥና ብሎ የገባበት ሰው ማንኛው። ዋናው ነገር ምን ለማለት ፈልጌ ነው፣ እንግዲህ ሰሞኑን በእስልምናና በክርስትና አቅበተ እምነት ላይ የተሰራ ነውና በቅንነት የምጠይቀው አብዛኛው ሙስሊሞችን አሁን ነገሮችን ጨለምተኛ ሆነን ከምንመለከት ከምናይ ላይ ምንድን ነው የተፈጠረው ነገር? መጽሐፍ ቅዱስ የሚለው ነገር ምንድን ነው? ቁርአን የሚለው ነገር ምንድን ነው? ይህንን ለማለት እወዳለሁ። ይህ የኔ ዩቲዩብ ቻናል ነው። አቲንክ እንደተማራችሁበት፣ ቁም ነገር እንደያዛችሁበት ተስፋ አደርጋለሁ። ሁላችሁም ሰብስክራይብ አድርጉ። ሁላችሁም ፋሚሊ ሆኑ። የእግዚአብሔር ቸርነት የእመቤታችን ምልጃ አይለየን። ኢትዮጵያ ሰላም ሆና ቤተክርስቲያን አብባ ጠላቶቿ ተገዝተውላት ለቤተክርስቲያን ወደ እውነት መንገድ መ ተው ሰው ሁሉ በእኩል ፍርድ የሚዳኝበት ሰዎች በሃይማኖታቸው የማይገፉባት ሀገር እንድትሆን የአምላክ ፍቃድ ይሁን። ሁላችሁንም ወዳችኋለሁ።